ወይም ደግሞ የትዳር ህይወት እጅግ በጣም የተባረከ የተቀደሰ ህይወት ስለሆነ በመጽሐፋችንም ላይ ጋብቻ ክቡር ነው፣ ለመኝታው እርኩሰት የለውም የሚል ሀሳብን እንመለከታለን። ብዙ ጊዜ ጥንዶች ወይም ደግሞ እያንዳንዱ ክርስቲያን የሆኑ ሰዎች የትዳር አጋርን በመምረጥ በጣም ብዙ ጊዜያትን ያሳልፋል። በጣም ረዥም ጊዜያትን በእነዚህ ማለም ሰዎች በጣም ብዙ አይነት ቻሌንጆች ይገጥማቸዋል። አንዳንዶቻችሁ በቤተ ክርስቲያን ሁሉ ሄዳችሁ እግዜርን እስከ ማማረር ድረስ የምደርሱበት ጉዳይ ይሆንባቸዋል ማለት ነው። ያው ማይሆን አጋጣሚ ላይ ማይሆን ውሳኔ ወስናችሁ ማይሆን ወቅት ውስጥ ገቡና ከዛ በኋላ ለዚህ ደግሞ ተጠያቂው እግዚአብሔር እንደሆነ አደርጋችሁ በሄዳችሁበት ሁሉ ያው የምታማረሩ፣ የምታለቅሱ፣ የምታነቡ ሰዎች ይሆናችሁ ራሳችሁን ታገኙታላችሁ። ለመሆኑ ሰዎች ምን አይነት ጉዞ ነው መጓዝ ያለባቸው? እንግዲህ ከትዳር በፊት እንደምታውቁት የእጮኝነት ህይወት እጅግ በጣም ወሳኝ ነው፣ እጅግ በጣም ቀዳሚ ነው ተወዳጆች፣ አይደል? ያው ከትዳር ህይወት በፊት ተወዳጆች፣ የእጮኝነት ህይወት ቀዳሚ ሆነው በእጮኝነት ህይወት ላይ ጥንዶች ምንድን ነው የሚያደርጉት? ጥንዶች ምንድን ነው የሚያደርጉት? በእጮኝነት ህይወት ላይ ተወዳጆች፣ ጥንዶች ምንድን ነው የሚያደርጉት? በእጮኝነት ህይወት ላይ ይጠናናሉ፣ አይደለም? በጮኝነት ህይወት ላይ የሆነ ሰፊ ታይም ወስደው እርስ በርሳቸው ለመታወቅ ይሞክራሉ፣ አይደለም? በጮኝነት ህይወት ላይ ጥንዶች እርስ በራሳቸው ይቀራረጻሉ። አንዱ ሌላውን ይቀርጻል። ባል የሆነው ሰው ሚስቱን እርሱ በሚፈልግበት አይነት መንገድ ይቀርጻታል። ሚስትም የሆነች ሴት ባሏን እርሷ በምትፈልግበት አይነት መንገድ ትቀርጸዋለች። አንዳንድ ጊዜ ስሁት በሆነ መልኩ በተለይ ይሄ እንዲህ አይነቱ ነገር ሁላችንም ጋ ይስተዋላል። ወንዶች የሆንም እህቶች የሆንም ጭምር የትዳር ህይወት ላይ አመራረጣችን፣ ምኞታችን፣ ፍላጎታችን በአጠቃላይ ስጋዊ ሆንና ሪል ሰዎች ከክርስቶስ ዘንድ ስጦታ ሆኖ የሚሰጣቸው ያ የትዳር ህይወት ምን ለኛ ምኞት ሆኖ ይቀራል። ክርስቲያኖች በደንብ ማስተዋል ያለባቸው ነገር በጮኝነት ህይወት። አብራችሁ ከምትገቡት ሰው ጋር በደንብ ልትተዋወቁ ይገባል። ምን ማለት ነው? ያ በመጀመሪያ ከእናንተ ፈቃድ ይልቅ የእግዚአብሔር ፈቃድ እንዲቀር ማድረጋችሁ መጸለይ ይኖርባችኋል። አንዳንድ ጊዜ በጣም ብዙ አይነት ባህሪ አለ እንግዲህ፣ በእጮኝነት ህይወት ውስጥ በትዳር ህይወት ውስጥ በጣም ብዙ አይነት ባህሪ አለ። የመጀመሪያው ነገር አንድ ሰው አንድ የትዳር አጋርን ሲፈልግ እግዚአብሔርን የምትፈራን ሴት ሊመኝ ይገባል፣ ጸሎትም ሊያደርግበት ይገባል። ይሄ ትልቁ መስፈርት ነው። እባካችሁ ክርስቲያን የሆናችሁ ሰዎች በእነዚህ አይነት ጉዳይ አትደራደሩ። ኦርቶዶክሳዊ የሆናችሁ እህቶችም ጭምር እግዚአብሔርን የሚፈራ ወንድ መሆን አለበት። የመጀመሪያው መስፈርት የመጀመሪያው መስፈርት እግዚአብሔርን የሚፈራ እግዚአብሔርን የምትፈራ ካልሆነ እመኑም፣ የእናንተን ቤተሰቦች፣ የእናንተን ዘመዶች፣ የእናንተን ንስሐ አባቶች አክብሮ ለእርቅ እሺ ብሎ የሚታዘዝ የተዳር አጋር አይኖራችሁ ስለዚህ ትልቁ መስፈርት በመጀመሪያ መሆን ያለበት እግዚአብሔርን የሚፈራ እግዚአብሔርን የምትፈራ መሆን አለባት። ከዛ በመቀጠል ደግሞ ሁላችሁም ልታስሉ ይገባል። ስሜት የሆናችሁ አንዳንዴ ለክርስትና ትልቁ ጸር የሆነ ነገር ምን ታውቃላችሁ? ስሜትነት ነው። ስሜትነት ይሄ ዘሎ በቃ ተረጋጉ፣ ፕሊዝ። ይሄ ፍቅር ይዞኛል ብለ ዝም ብለ ቁልቁለት ምትንከባለል ወንድሜ፣ ፕሊዝ ተረጋጋ። ፍቅር ይዞኛል አልበለሽ ዝም ብለሽ እንደ በፈለግሽበት ቦታ ላይ ዝም ብለሽ ምትንገባለ ይህቴ ተረጋጊ ፕሊስ በመጀመሪያ መቅደም ያለበትን ነገር አስቀድሙ አልበለዚያ ዋጋ ትከፍላላችሁ እግዚአብሔርን የሚፈራ እንዳለን ሁሉ በተመሳሳይ ደግሞ የእናንተን ቤተሰቦች የሚያከብርላችሁ የእናንተን ቤተሰብ የምታከብርላችሁን ሴት ወንድ ነው መፈለግ ያለባችሁ ኦኬ በትዳር ህይወት ላይ ትልቁ ችግር ሁልጊዜ ምን ይባላል፣ የቤተሰብ ጣልቃ ገብነት፣ የቤተሰብ ጣልቃ ገብነት፣ የቤተሰብ ጣልቃ ገብነት። ተወዳጆች ቤተሰብ የሚገባውን ክብር የማሰጡት ከሆነ እመኑኝ፣ እስከ መጨረሻው የትዳር ህይወታችሁ ድረስ የቤተሰብ ጣልቃ ገብነት ሊኖር ይችላል። እንዲህ አይነቱ ነገር በጣም ጥንቃቄ ይፈልጋል። ለምሳሌ ተወዳጅ የሆንሽ እህት፣ የትዳር አጋር ስትፈልጊ የአንቺን አባት የአንቺን እናት የማያከብር ሰው እኔን ያከብረኛል ብለሽ አተመኝ። አንዳንድ ጊዜ ሶሻል፣ አሁን ይሄ የምናገረው ነገር የግል ኦፒኒዮን፣ የግል ምልከቴ ነው የምናገረው። አንዳንድ እንትኖች ላይ፣ አንዳንድ በጽሁፍ ፖስት የሚደረጉ ነገሮች ላይ ስመለከት እንደው እናንተ ማንን ታስቀድማላችሁ? እናታችሁን፣ ወይስ ሚስታችሁን፣ ወይንስ ሴት ልጃችሁን፣ ወይንስ እህታችሁን፣ ማንን ታስቀድማላችሁ ምናምን የሚባል ነገሮችን ሰዎች እንደ ምርጫ አድርገው ሁሉ ለማስቀመጥ ሲሞክሩ እንመለከታለን። እና አጉል ይሄ የፍቅር ህይወት ውስጥ ነኝ እንደው አጉል እንደው በጣም ወዳለው ማለት የሚፈልግ ሰው በአጠቃላይ እያገባ ሚስት ትበልጣለች፣ ሚስት ማለት ሚስት እኮ እንደዚህ ምናምን እያሉ የተለያዩ ሀሳቦችን ያስቀምጣሉ። በተመሳሳይ እህቶችም ልክ እንደዛው ከአባትሽ፣ እንደው ከባለቤትሽ፣ ከወንድምሽ እየተባለ ምርጫ ሲሰጣቸው እንደ ባህል እኮ ማለት ምናምን ፕሊስ፣ እባካችሁ አትሰካከሱ። ፕሊስ አትሰካከሱ። እንደዚህ የሚባል ነገር የለም። ወዳጅ፣ ቆንጥጠው ለዚህ ደረጃ ያበቋትን እናትና አባተዋል ሳታስቀድም ኖ እሷ የምትል ከሆነ እመነኝ፣ የሆነ ነገር እዚህ ጋር በቃ የሆነ ክፍተት ፈጥሯል ማለት ነው። ጥንቃቄ ይፈልጋል። ሁላችሁ ልትጠነቀቁ ይገባል። ቤተሰብን ማክበር የእጮኝነትም የትዳርም ትልቁ መሰረት ነው። ተወዳጆች የእጮኝነትም የትዳርም ትልቁ መሰረት ነው። አለበለዚያ ኖ ይ ቤተሰቧን ሳላከብር ሚስቴን አከብራለሁ የሚባል ነገር የለም። እህቴ የእሱን ቤተሰቦች ሳታከብሪ ወይ እናቱ እያልሽ ወይ አባቱ አባቱ አባቱማ ሰው አይደሉ ምናምን እያልሽ እሱን የኔ ፍቅር የኔ ባል አባቴ ምናምኔ ምናምኔ ብሎ ማንቆለባመጥ በመት የሚባል ነገር የለም። ኦኬ፣ ስትኖሩት ሪል በቃ ህይወቱን ልትኖሩት ይገባል። ባለቤትሽን የምታከብሪ ከሆነ እርሱን አስተምረው። ለራሳቸው ጫማ ሳያደርጉ ኦኬ፣ ለልጃቸው ጫማ እየገዙ ለራሳቸው ጠግበው ሳይበሉ ልጃቸውን ጠግበው ጠግበው እንዲበላ እያደረጉ ለዚህ ደረጃ ያበቅቱን ቤተሰቦችን ሳታከብሪ አየለም እነሱን እርሷቸው። እኔ የሚቀድምብኝ ገሌ ነው ምናምን እያለ ድራማ አትስርየቴ ፕሊስ። ይሄ ድራማ ነው፣ ባጭሩ ነው። አይ እኔ ከእናትህና ከአባት ይልቅ አንተ ትበልጥበኛለህ የምትልን ሴት ተጠንቀቅ ወዳጅ። ይሄ ሳክስ ነው። ይሄ የግል ኦፒንየን ነው። መሞገት የሚፈልግ ሰው ካለ መሞገት ይችላል። በተመሳሳይ ያንቺን እናትሽን አባትሽን ሳያከብር እነሱ የራሳቸው ጉዳይ ብሎ አብጠልጥሎ አይ እኔ እሷ ትበልጥብኛለች የሚል ሰው ካለ መኝኝ የሆነ ቦታ ላይ እየሸወደሽ ነው። ይሄ ሳክስ ነው። ለቃል አጠቃቀሚ ይቅርታ መቅደም ያለበትን ነገር ልታስቀድሙ ይገባል። ቤተሰብ መሰረት ነው ወዳጄ፣ ቤተሰብ መሰረት ነው። እናትነትና አባትነት ትልቅ ጸጋ ነው። የፈለገ ነገር ቢሆን እናት አመጣ ጡቷን አጥብታ ከክፉ ሁሉ ነገር ጠብቃ ያላሳደገችውን ልጅ የትኛው ሴት ልታገባ ትችል? ስለዚህ ነገርን ከወደዱ ከነ ምንጩ ነው፣ ከነ ምንጩ። አይ ምንጩ ይቅርብን እዚህ ጋር ምርቱ፣ እዚህ ጋር ተረፉ ይሻለናል ማለት ግን ዘበት ነው። ስለዚህ በመጀመሪያ እግዚአብሔርን ማስቀደም ያስፈልጋል። ቅድም እንዳልኳችሁ እግዚአብሔርን የምትፈራ ሴት፣ እግዚአብሔርን የሚፈራ ወንድ ብሎ መጸለይ ያስፈልጋል። ሲቀጥል ደግሞ ቅድም እንዳልኳችሁ ቤተሰብን የሚያከብር ዘመድን የሚያከብር ሰው፣ ቤተሰብን የምታከብር ዘመድን የምታከብር ሴት፣ ኦኬ ፈጣሪ ወይ ስጠኝ ብላችሁ ልጸሉ ይገባል። አለበለዚያ በትዳር ሕይወት ውስጥ መኑ ብዙ ሩቃት ይሉ በጣም ብዙ ሩቃት ይሉ የትዳር ህይወታቸው አደጋ ላይ ነው የሚወድቀ የትዳር ህይወታቸው አደጋ ላይ ነው የሚወድ የሚጣሉ በጣም ልትጠነቀቁ ይገባል። ቤተሰብህን ያላከበረችን ሴት እሷ የኔ ሚስት ነች እሷ የኔ ህይወት ነች የምትል ከሆነ በመጀመሪያ ቤተሰብን በቁማቸው ገላቸው ሌላ አዲስ ህይወት ሊጀምረ እንዳልክ መቁጠር አለብህ። ቤተሰብሽን ንቁ አቃሉ ኦኬ፣ ለአባትሽ ክብር ሳይሰጥ አንቺን እንደ ሴቶቹ መሆን እየፈለገች ፊቷ ጠቁሮ እንጀራ እየጋገረች ያሳደገችሽን እናትሽን ሳያከብር፣ አይ የለም እነሱ የራሳቸው ጉዳይ እኔ አንቺ ትበልጭብኛለሽ እያለም ያንቆለባብስሽ ሰው ጋር በፍጹም ቤተሰቦችሽን በቁማቸው ገለሽ ትዳለት መሰረች አይገባ። ደግሞ ተለያዩ ማለት አይደለም። ተወዳጆች ተረጋጉ። ስሜቴ እንዳትሆኑ። እንደዚህ አይነት ፊሊንግ እንኳ ካለ ከመገባታችሁ በፊት እንዲስተካከል ማድረግ አለባቸው። ምክንያቱም የእጮኝነት ሕይወት ማለት መቀራረጽ ነው፣ መቀራረጽ የእጮኝነት ሕይወት ማለት አንተ እሷን በምትፈልግበት አይነት መንገድ ሼፕ አደርጋት። አየ እግዜርን የምትፈራ እንድትሆን ትፈልጋለ። መልካም እግዜርን የምትፈራ ሴት አደርጋት። አንተ ከእሷ የተሻለ መንፈሳዊ ነገሮችን የምታቅ የምትረዳ ከሆነ እጆቿን ይዘ ሲኒማ ቤት ምናምን ምናምን ምናምን ከመውሰድ ባለፈ እጆቿን ይዘ ገዳማትን የተለያዩ ቦታዎችን እንድትሳለም ረድኤት በረከት እንድታገኝ የቅድስት ቤተክርስቲያንን ትምህርት እንድታገኝ የተለያዩ ጉባኤቶች ላይ መገኘት እጇን ይዘህ መውሰድ አንተ እርሷን በምትፈልግበት አይነት መንገድ ሼፕ ማድረግ መቅረጽ። ምክንያቱም ፐርፌክሽን የሚባል ነገር የለም። ተወዳጆች ጥንቃቄ አድርጉ። የእጮኝነት ህይወት ሲጀመር ለሁላችሁ እስኪ ብርቶ ነረቀሰጥቼ እስኪ ምን አይነት ባል ነው የምትፈልጉት ብዬ እህቶችን ብጠይቅ፣ በተመሳሳይ ምን አይነት የትዳር አጋር ምን አይነት ሚስት ነው የምትፈልጉት ብዬ ወንድሞችን ብጠይቅ፣ ሁላችሁም እስኪ ብርቶ ነው ወረቀት ቢሰጣችሁ የምትፈልጉትን አይነት ሰው ጽፋችሁ ጽፋችሁ ጽፋችሁ ጽፋችሁ ጽፋችሁ እንዲህ አይነት ሰው እንዲህ አይነት ሰው እንዲህ አይነት ሰው እንዲህ አይነት ሰው ብላችሁ ምትደርሱበት የመጨረሻው ስቴጅ ፐርፌክሽን ነው። ይሄ ምኞት ነው። እዚህ ምድር ላይ ፐርፌክት የሚባል ሰው የለም ወዳጅ። እዚህች ምድር ላይ ፐርፌክት የሚባል ሰው የለ። ፐርፌክት የሆነውን እንዳገኛለሁ ብለሽ ፕሊስ ጊዜሽ እንዳታቃጥ። ፐርፌክት የሆነችን ሴት አገኛለሁ ብለ ፕሊስ ወዳጅ እንዳትሙ እንዳትሙ። እግዚአብሔር አምላክ አንተ የምትፈልገውን አይነት የተወሰነ ነገር ያላትን ሴት ይሰጥሃል፣ በእጮኝነት ይወተ አንተ እርሷን በምትፈልገው አይነት ነገር ሼፕ ታረጋታለ፣ ተቀርጻታለህ ማለት በተመሳሳይ አንቺም እግዚአብሔር አምላክ የተወሰነ ይሽ የተወሰነ አንቺ የምትፈልጊውን አንቺ የለመንሽውን አይነት የተወሰነ ነገር ያለውን ሰው ይሰጥሻል። እዛ ላይ ደግሞ አንቺ ትጨምሪበታለሽ። እግዚአብሔር ያላችሁ ነገር ላይ ይባረክላቸዋል። ያንን ሰው ሸየበት አረጊያለሽ፣ ትቀርጫለሽ። ካልሆነ ግን ፐርፌክሽን የሚባል ነገር የለም። ጥንቃቄ አድርጉ። ቅድም እንዳልኳችሁ አንተ የምታውቃት ሴት በሕይወት አካል ልታደርጋት ያሰብካት ሴት ወላጅ እናትን እየናቀች እያንጓጠጠች፣ ወላጅ አባትን እየናቀች እያንጓጠጠች ለመቀጠል የምትሞክር ከሆነ በመጀመሪያ እንዲህ አይነቱን ነገር እንድትተውና ልክ እንዳንተ አንተ አንተ በቤት አባትን እንደምታከብር፣ አንተ በቤት እናትን እንደምታከብር እንድታከብር ልታደርግ ይገባል። መከባበር መዋደድ ሊኖር ይገባል ማለት ነው። ኦኬ ሲሆን በፍቅር አይን ሊተያዩ ይገባል። በተመሳሳይ እህት አንቺም ልክ እንደዚያው ወላጅ አባትሽን ዲስርስፔክት የሚያደርግ ወላጅ እናትሽን ዲስርስፔክት የሚያደርግ ሰው ሆኖ ድንገት ከተገኘ የጮኝነት ህይወት አንቺ እርሱን እርሱ አንቺን የምትቀራረጹበት ጊዜ ስለሆነ በቻልሹ አቅም እነዛን ጊዜያቶች ተጠቅምሽ በደንብ ሼፕ ልታደረግ ይገባል። ይሄ በጣም በጣም በጣም ጥንቃቄ ልታደርጉበት የሚገባ ነገር ነው። ይሄ ዝም ብላችሁ በስሜታዊነት የምትነዱ ሰዎች ፕሊስ ዋጋ አትክፈሉ ባካችሁ። በስሜቴነት የምትነዱ ሰዎች ዋጋ አትክፈሉ። ዝም ብሎ በስሜቴነት ክብል ላይ አይባልም። ትዳር እጅግ በጣም ጥንቃቄ የሚፈልግ ህይወት ነው። ጥንቃቄ የሚፈልግ ህይወት ነው። በነገራችን ላይ ብዙ ጊዜ በትዳር ህይወት ውስጥ ፍቺ የሚፈጽሙ ሰዎች አስፈላጊ የሆነውን ጥንቃቄ ሳይጠነቀቁ የገቡ ሰዎች ብቻ ናቸው። ፍቺ መጽሐፍ ቅዱሳዊ የሆነ ነገር አይደለም ያለ ዝሙት ምክንያት። ስለዚህ እንዲህ አይነቱ ነገር እንዳይፈጠር፣ አለመግባባቶች አይለው ወደ መለያየት እንዳይኬድ፣ ጥንዶች በመጀመሪያ አስቀድማችሁ መጠንቀቅ ያለባችሁ ነገር እንድትጠነቀቁ እፈልጋለሁ። ይህንን ነገር በደንብ ሁላችሁ ደግሞ ልታሰብሉት ይገባል። ከዛ በመቀጠል የምትጸልዩትን ጸሎት ፕሊስ አስተካክሉ። የምትጸልዩትን ጸሎት እግዚአብሔርን የምትጠይቁትን ነገር እወቁበት ፕሊስ። የማይሆን ነገር ዝም ብላችሁ ጸሎት በማድረግ ጊዜያችሁን አታባቅሙ። እንዲ ወንድሞች፣ ጸጉሯ ለስላሳ የሆነ እውነትህን ነው ከምርህ ነው። ግን እንዲህ ብለህ የምትጸል እውነት ከምርህ ነው? እውነት የሆነ ሰባቱን ሰማያት ሰንጥቆ ምናምን ሄዶ አርያም የሚሰማ እየመሰለ ነው በጌታ ጸጉሯ ለስላሳ የሆነ ጉንጯ የሆነ እንትን የሆነ ምን አይነት ከዛ ደግሞ የሰውነት ቅርጿ እንደዚህ የሆነ እጆቿ እንደዚህ የሆኑ ምናምን፣ በቃ ማለት ገና ነህ ማለት ነው። ወ ገና ነህ ባጭሩ፣ በጣም ገና ነህ ማለት ነው። በጣም እንደዚህ አይነት ጸሎት አትሳሉ እህቶች። ጸጉሩ ለስላሳ የሆነ ወይም ደግሞ እጅግ በጣም መልከ መልካም የሆነ ደምግባቱ ያማረ ወንዳ ወንድ የሆነ ከላይ የሚለብሰው ሸሚዝ ከታች የሚለብሰው ደግሞ ጂንስ፣ ከዛ ጫማው ደግሞ ሲሊፐር የሆነ በጌታ በኢየሱስ ማረ። ፕሊስ፣ እባካችሁን፣ ልክ ይሄ የጸሎትን እንትን ይሄ የአማዞን አፕሊኬሽን አታስመስሉት እንዴ! ይሄ እግዚአብሔር አምላክ የዲሊቨሪ ስራ አይሰራም። የምትጸልዩትን ጸሎት ወቁ። በመጀመሪያ ፕሊዝ ስትጸልዩ እግዚአብሔር አምላክ የተባረከ ህይወትን እንዲሰጣችሁ አድርጋችሁ ጸልዩ። ሲጀመር ሰውን እራሱ ያማከለ ጸሎት እራሱ አይደለም መጸለይ ያለበት እግዚአብሔር የሚቀድምበት እንዲሆንላችሁ ከፈለጋችሁ ጥንቃቄ ያስፈልጋል። ጸሎት ላይ ቁመቷ እንደዚህ ሆነ። አንዳንዶቻችሁ ደግሞ በጣም እታስቁ እኔ የምፈልጋት ሚስት ነጠላ የለበሰች ጎንበስ ብላ የምትሄድ። አንተ መንገድ ላይ የሆነ ዘጠኝ ሴት እየተላከፍክ፣ አንተ የምትፈልጋት ሚስት ግን ጎንበስ ብላ ምትሄድ። እሺ፣ ከዛስ? በቃ ሰው ማትናገር ድምጿም አይሰማም፣ ከቤት ቤተክርስቲያን፣ ከቤተክርስቲያን ቤት። ይሄ አንተ የፈጠርከው ፊልም ነው። አንተ የፈጠርከው ይሄ ካራክተር እንደዚህ አይነት ሴት የምትፈልግ ከሆነ ያቺ ሴት የምትፈልገውን አይነት ወንድ ለመሆን ራስን ገና ከሆኑ ሬዲ ልታደርጊ ይገባል። እህቴ አንቺ ምልክ፣ እንደዛው በጣም መጥፎ የሆነ አዋዋል እየዋልሽ እኔ የምፈልገው ወንድ፣ ኧረ በፍጹም እንደዚህ አይነት በፍጹም ቁጭ ብለሽ ምንም ሳሰሪ በጌታ በየ፣ እንደዚህ አይነት አስተሳሰብ ያላችሁ ሰዎች ጊዜ ይህ በሽታ ስለሆነ ይንቀልላችሁ። ጭበለሽ ምንም ሳሰሪ በቃ ምንም ሳሰሪ ምንም ነገር ሳሰሪ፣ እኔ የምፈልገው እንደው ጂ ፕላትፎርም ቤት ያለው አንድ ሁለት ሶስት መኪና ያለው ጠዋት የለበሰውን ልብስ ከሰዓት የሚቀይር ምናምን አይነት ወንድ ነው ምትልወቶች፣ እግዚአብሔር አምላክ ማስዋና ጥበቡን ይስጣችሁ። ይሄ ምኞት ነው። ይሄ ምኞት ነው። ነጋዴ ቢዝነስማን የሆነ ሰው ልክ እንደሱ የስራ ፍቅር ያላትን ሚስት ነው የሚፈልገው። ስለዚህ እህቴ እንደዚህ አይነት ባለ የምትፈልግ ከሆነ አይከለከልም፣ ግን ራስሽን ልክ ያ ሰው የሚፈልጋትን አይነት ሴት አድርጎ ደግሞ ማዘጋጀት ያስፈልጋል። ወዳጅ አንተ መንፈሳዊ የሆነች ሴትን የምትፈልግ ከሆነ ያቺ መንፈሳዊ የሆነች ሴት የምትፈልገውን አይነት ወንድ የምትፈልገውን አይነት ወንድ ሆነ ራስህን ማዘጋጀት አለብን። በጣም እንደው እንደው ልክ እንደዛ ይሴት ሂዶ ቅዳሴ ማስቀደስ፣ ኪዳን ማድረሱ፣ በሌሊት መመላለሱ እንደው ቢያቀት እንደ የተወሰነ የተወሰነ ወደ ቤተ ክርስቲያን ልትቀርብ ይገባል። ካልሆነ ግን ምኞታችሁ ምኞት ብቻ ነው ሚቀርብ እና እባካችሁን ጸሎት አድርጉበት። ሰዎች ለትዳር ሱባኤ ይዘው ይጸልያሉ። እና በዚህ አጋጣሚ እስካሁን ድረስ ትዳር ሳት ይዞ የቆያችሁ እህት ወንድሞች፣ ከአሁን ሳት ጀምሮ ዛሬ ጀስት ላይቭ የገባሁት ይሄን ነገር ብቻ ለመውራት ነው በቃ ፕሊስ በደንብ ጸሎት አድርጉበት በደንብ አንዳንዴ ፋሽን እየሆነ ነው ትዳር አለመያዝ በትዳር ሕይወት ውስጥ አለመግባት ፋሽን እየሆነ መጣ ብታቁት በጣም የተቀደሰ ህይወት ነው ከእግዚአብሔር ከአምላካችን ከተሰጠን አንዱ ስጦቶች ውስጥ አንዱ ትልቁ ዋናው ትዳር ትዳር ነው እጅግ ራሱን የቻለ ሚስጥር ነው ትዳር እና አንዳንድ ዙሪያችሁ ያሉ ሰዎች ሰንፈው አያስንፏችሁ። ሆነ ትዳር ህይወት ውስጥ አለመግባት አረ እኔ በዚህ ጊዜ አረ ስማ እንዴ በኢየሱስ እንዴት ታገባል? ምናምን ምናምን እያሉ አለማግባትን የጮኝነት ህይወት ውስጥ አለመግባትን የትዳር ህይወት አለመመስረትን እንደ ፋሽን በእናንተ አይምሮ ሊቀርጹ የሚፈልጉ ሰዎች አሉ፣ እና ፕሊስ ከእንደዚህን ነገር ሁሉ ሸሸት ትበሉና ራሳችሁን ወደ ጊዜ ቀረብ አድርጋችሁ ጸሎት አድርጉበት። ጸሎት ጸሎት አድርጉበት። ደግሞ ፈለገ ትናቴዎስ እንደዚህ ብሎ አስተማረ በሉና፣ ደግሞ ዛሬ ለአንዷ ደግሞ ሀይ በለ መልእክት ጻፍ አሉ። ተጠንቀቁ ፕሊዝ። ስሜት ያጡም ፈለገ እንደዚህ ብሎ አስተምሯል በይናሉች፣ ደግሞ ሂጂና ሀይ ብለሽ ላኪለት አሉች። ደግሞ አሁን ሂዱና ጸልዩን ያልኩት እንጂ ሀይ ተባባሉ አላለኩም። እና ጸሎት አድርጉበት እሺ። እኔ ተወዳጆች እግዚአብሔር አምላክ የለመኑትን የማይነሳ የጠየቁትን የማይረሳ አምላክ ነው። እመኑ ይሰጣችኋል። ይሰጣችኋል፣ የተባረከውን ትዳር ይሰጣችኋል። እግዚአብሔር አምላክ የተባረከውን ሕይወት ይስጣችሁ ለሁላችሁ። እግዚአብሔር አምላክ የተባረከውን ሕይወት ለሁላችሁ ይስጣችሁ። በጣም ጸሎት ይፈልጋል። በጣም ጸሎት ይፈልጋል። ጸሎት ልታደርጉበት፣ ሱባኤ ልትይዙበት፣ ጊዜ ልትማጸሙበት ይገባል። እውነቴን ነው የምላችሁ